ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊው የከተሞቻችን ፕሮግራም ነው። የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር የሚያዘጋጀው ሳምንታዊ ፕሮግራም ነው። በዛሬው ዕለት የተለያዩ ዝግጅቶችን አጠናክረን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ እንድትከታተሉን በአክብሮት እንጋብዛለን። የፕሮግራሙ አዘጋጅ ተመስገን ዳረጎት ነኝ። በየሁለት ዓመቱ የሚዘጋጀው የከተሞች ፎረም በዚህ ዓመት በሞቃታማዋ ሰመራ ሎጊያ ከተማ ተካሂዷል። አጠቃላይ የከተሞች ፎረም ሁነት ምን ይመስል ነበር የሚለውን በተመለከተ አጠር ያለ ፕሮግራም አዘጋጅተናል። እስከ ፕሮግራማችን ፍጻሜ አብራችሁን እንቆዩ፣ በአክብሮት እንጋብዛለን። የከተሞች ፎረም በየሁለት ዓመቱ ይካሄዳል። ከተለያዩ የሀገሪቱ አካባቢዎች የሚገኙ ከተሞች ያከናውኗቸውን ተግባራት፣ ያሏቸውን ተፈጥሯዊና ማኅበራዊ ጸጋዎችም ያስተዋውቁበታል። የ2018 የከተሞች ፎረም በሞቃታማዋ የሰመራ ሎጊያ ከተማ ተካሂዷል። 143 ከተሞችም ተሳትፈዋል። ከሀገሪቱ የተለያዩ አካባቢዎች የመጡ እንግዶችም ተገኝተዋል። የመንግስት የሥራ ኃላፊዎች በተለያዩ ቀናት የተለያዩ መልእክት አስተላልፈዋል። የከተማና መሠረተ ልማት ሚኒስትር ጫልቱ ሳኒ የከተሞች ፎረም ከተሞችን ከመደበኛ ክትትል ባለፈ ያሉበትን ቁመና ልምድ የሚለዋወጡበት መሆኑን አነስተዋል። የሀገራችን ከተሞች ሁለንተናዊ ብልጽግና እውን ለማድረግ የተቀናጀ የለውጥ መሪነት ሚና በሚገባ እንዲወጡ ትልቅ ተልዕኮ ተሰጥቷቸዋል ከመደበኛ የክትትል ድጋፍ መርሃ ግብር ባሻገር ይህንን አገራዊ ተልእኮ ለማሳካት ከተሞቻችን በየሁለት አመቱ በአካል እየተገናኙ በሚገማገሙበትና አፈጻጸማቸውን ለዜጎች በሚገልጹበት በኢትዮጵያ ከተሞች ፎረም የመዝጊያ ስነ ስርዓት ላይ መልእክት ሳስተላልፍ በከፍተኛ ደስታና በኩራት ስሜት ነው። ያለንበት ዘመን ዓለማችን ተአምራዊ በሚመስል መልኩ በለውጥ ፍጥነት እየገሰገሰች ያለችበት ወቅት ነው። ክትመት ከተማና ከተሜነት በዚህ ለውጥ መነሻ የስህበት ማዕከል የብልጽግና መዳረሻ ምልክት ሆነው የሚታዩበት ልዩ ጊዜም ነው። ከዚህ አንጻር የኢትዮጵያ ክትመትና ከተሞቻችን ያሉበት ሁኔታ ከድህነትና ኋላ ቀርነት ጉለት ወደ ተሟላ ጉልበት የፈጠራና የፍጥነት ማዕከልነት ለመቀየር ያለንበት ነባራዊ ሁኔታ በአግባቡ በመገምገምና ለውጡን በሚመጥን አመራርነት ልንመራው ይገባል። ከተሞች ይፈጠራሉ፣ በዘመንም ያድጋሉ። ተገቢውን አመራርነት ካላገኙ የብልጽግና ማዕከላት መሆናቸው ይቀሩና ይቀነጭራሉ። በዘመን ያድጋሉ እንዲሁም ደግሞ ተገቢውን አመራርነት ከተሞች ይፈልጋሉ። እኛም እንደ ትውልድ የሂደቱ አካል በመሆናችን ከለውጡ ጋር በኩል መሪነት ለመጓዝ በትኩረት በመፍጠርና በመፍጠን በተቀናጀ የፖሊሲ ዓላማና ግብ አስቀምጠን ስንሰራ ቆይተናል። አብነት የሚሆኑ ስራዎችንም እያስመዘገብን እንገኛለን። ሁላችንም እንደምንገነዘበው የከተማና መሰረተ ልማት ዘርፍ ከኅብረተሰቡ የዕለት ተዕለት ኑሮ ጋር ህይወት ጋር በእጅጉ የተሳሰሩ በቂ ትኩረትና ክትትል ካላገኙም የህዝብ እርካታ ማጣት፣ ስራ አጥነት፣ ድህነትን የሚያንሩ መሰረታዊ ጉዳዮች የሚስተናገዱበት ዘርፍ ነው። በመሆኑም የቤተሰብ ብልጽግና፣ የስራ ዕድል ፈጠራን፣ የመሰረተ ልማትና የመኖሪያ ቤቶች ግንባታን፣ ኢንዱስትሪያላይዜሽን፣ ዲጂታላይዜሽን፣ ኢኖቬሽን ስራዎች ላይ ትኩረት በማድረግ የህዝባችን አገልግሎት ተደራሽነትና የኑሮ ዘይቤን ለመለወጥ በትጋት እየሰራን እንገኛለን። በዚህ ጉባኤ ወይንም ፎረም ቆይታችንም ከእያንዳንዱ ክልል የህብረተሰቡን ልብ ያረኩና አብነት የሚሆኑ ስሉጥ የከተማ አገልግሎቶችን ለይተን ለሌሎች በተሞክሮ መልክ ሊሻገሩ የሚችሉበትን ስልት እንድንቀይዝ ወደ ራሳችንም ነባራዊ ሁኔታ በመቀየር ውጤታማ ማድረግ ይጠበቅብናል። በተያያዘም ከተሞች ባለፉት የሪፎርም አመታት ምርታቸው የገቢ መጨመር እንደ ትልቁ ስኬት የሚነሳ ሲሆን ከተሞች በሰበሰቧቸው ገቢዎች በሚታይ ደረጃ ልማቶቻቸውን እንዲያፋጥኑና የከተሞች የለውጥ መሪነት የብልጽግና ማስፈንጠሪያ ሚናቸውን በአግባቡ መወጣት ይጠበቃል። በዚህ በኩል የታዩን በርካታ ተስፋ ሰጪ ተሞክሮዎችን በማስፋትም ወደ ሌሎች ከተሞችም የምናሸጋግርበት መንገድ የምንቀይስ ይሆናል የከተሞች ፎረም የበለጠ ልምድ የሚገኝበትና እርስ በርስ የሚማማሩበት ሆኗል የሚሉት ደግሞ የአፋር ክልል ሰመራ አስተዳደር አወል አርባ ናቸው። የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል በታላቅ ድምቀት ተከፍቶ በከተማችን ሲካሄድ የቆዩ አስረኛ የኢትዮጵያ ከተሞች ፎረም ለመሳተፍ ከሁሉም የኢትዮጵያ ከተሞች ርቀት ሳይገድባችሁ የመጣችሁ ተሳታፊ እንግዶቻችን፣ እነሆ ዛሬ በድጋሚ በከተማችን በነበራችሁ ቆይታ ላሳያችሁን ፍቅር እና ክብር በክልሉ መንግስት እና በአፋሪ ቢ ስም ላመሰግናችሁ ይወዳሉ። በከተሞች ፎረም የተሳተፏቸው የክልላችን ከተማ አስተዳደር እና ማዘጋጃ ቤት ከተሞች በፎረሙ የመልካም አስተዳደር እና የህዝብ የተሳትፎ ንቅናቄ፣ የአገልግሎት አሰሳታት እና የመሰረተ ልማት ስራዎች እንዲሁም ዘርፍ ብዙ የከተማ ስራዎች ከተሳታፊ ኢህትማማች ከተሞች ያላቸውን ልምድ የተካፈሉበት እና የበለጠ ስራ ሰርቶ ተወታተሪ ከተሞችን እንደሚሆኑ እየገለጽ በዝግጅት ሚራ ያደረጋችሁት መነቃቃት እና ተሳትፎ ለተገኙ ለውጦች ከልብ አመሰግናለሁ። የለቶ ክብረ እንግዳም ክቡራት እና ክቡራት ከሁሉም የኢትዮጵያ ከተሞች በፎረሙ ለመሳተፍ የመጣችሁ ተሳታፊ እንግዶቻችን፣ የክልል እና የፌዴራል ባለድርሻ አካላት ከዝግጅት እስከ ፕሮግራም መጨረሻ ለፎረሙ መሳካት ደከመን ሳይሉ በክንጅት ላደረጋችሁት አስተዋጽኦ በክልሉ መንግስትና በአፋር ስም በድጋሚ ክብር ምስጋና ይገባችኋል። የኢትዮጵያ ከተሞች ፎረም ተሳታፊና እንግዶቻችን

በአፋር ሕዝብ ስም እያመሰገን ወደ መጣችሁባት ከተማ በሰላም እንድትገቡ መልካም ምኞታቸውን ይገልጻሉ። ኢትዮጵያ ረዥም ዘመን ያስቆጠረ የከተማነት ታሪክ አላት። ነገር ግን የከተሞች እድገት ረዥሙን ታሪክ የሚመጥን አይደለም። ለዚህ ደግሞ መንግስት ልዩ ትኩረት እንደሰጠ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክት አስተላልፈዋል። የሀገራችን ኢትዮጵያ የክትመት ታሪክ ከሶስት ሺ ዘመን በላይ ያለፈው ታሪክ ነው። ከተሞች የስልጣኔ ማዕከላት በመሆናቸው የኢትዮጵያን ስልጣኔ ከከተሞች ስልጣኔ ለይቶ ማየት አይቻልም። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ አብበው የነበሩት ስልጣኔዎቻችን ሁሉ የከተማ ስልጣኔዎች ነበሩ። በታሪካችን ውስጥ ግን ከተሞችን በዘላቂ ስትራቴጂ የመምራት በመሰረተ ልማት የማስተሳሰር እና በኢንዱስትሪ እሳቤ በገጠርና ከተማን ትስስር የማሳለጥ ውስንነት ነበረብን። በዚህ የተነሳ የከተሞች እድገት ከታሪካችን እርዝማኔና ቆይታ ጋር ሊጣጣም አልቻለም። የመደመር መንግስት ከተሞችን የሚመለከተው የብልጽግና ማሳያዎችና የብልጽግና ማዕከላት አድርጎ ነው። በብልጽግና ማሳያነታቸው በከተሞች የምናካሄደው ፖለቲካዊ ማህበራዊና ኢኮኖሚያዊ የብልጽግና ስራ ወደ አነስተኛ መንደሮችና ወደ ገጠር አካባቢዎች ለማስፋፋት እንዲችል እንደ ሰርቶ ማሳያ ያገለግላሉ። በሌላ በኩል ደግሞ እነርሱ ራሳቸው የብልጽግና ማዕከላት በመሆን የብዝሃ ዘርፍ ኢንዱስትሪ ማበቢያ ቦታዎች ይደረጋሉ። በከተሞቻችን ትኩረት ልናደርግባቸው የሚገቡ አራት ነገሮችን ማንሳት የግድ ይለኛል። የመጀመሪያው በከተሞች እያጋጠመን ያለውን የመኖሪያ ቤት እጥረት ማቃለል ነው። ይህንን ችግር ለማቃለል የሚያስችሉና የተለያዩ አማራጮችን የያዙ ፕሮግራሞችን ነድፈን በሁሉም ከተሞቻችን የተለያዩ የቤት ፕሮግራሞች እየተከናወኑ ይገኛሉ። የቤት ልማት መርሃ ግብሩ በአነስተኛ የኑሮ ደረጃ ላይ ያሉ የከተማ ነዋሪዎችን ጭምር የቤት ባለቤት ወይም ደግሞ በአነስተኛ ዋጋ የቤት ተከራይ ሊያደርግ የሚችል መሆን አለበት። ይህንን ፕሮግራም የከተማ አመራሮች ቀን ተሌት በመከታተልና የሚያጋጥሙንን ችግሮች በመፍታት ማሳካት ይገባቸዋል። ሁለተኛው የጽዳትና አረንጓዴ ልማት ጉዳይ ነው። ከተሞችን ከጽዳትና አረንጓዴ ልማት ውጭ ማሰብ ፀሐይን ከሙቀትና ከብርሃን ውጭ እንደ ማሰብ ይቆጠራል። የከተማው ሕዝብ ጽዳትን ባህሉ እንዲያደርግ መስራት ይገባናል። የደረቅና የፈሳሽ ቆሻሻ አወጋገድ ስርዓት እንዲኖረውና መልሶ መጠቀምን ግምት ውስጥ ያስገባ ፕሮጀክት መንደፍ ይጠበቃል። ህጻናት ከልጅነታቸው ጀምሮ ጽዳትና ዛፍ መትከል የህይወታቸው አንድ አካል አድርገው ማደግ ይገባቸዋል። ሶስተኛው በየአካባቢያችን የሚገኙ ሃይማኖታዊ፣ ባህላዊ፣ ታሪካዊና ተፈጥሯዊ ሀብቶቻችንን በአነስተኛ ወጪ የህዝብን አቅምና እውቀት በማዋህድ የየአካባቢዎቻችንን ቁሳቁሶች በመጠቀም ወደ ቱሪዝም ሀብትነት መቀየርና ኢኮኖሚያችንን ማሳደግ ነው። የቱሪዝም ሀብቶቻችን በማጽዳት ከልሎ በማስቀመጥ ለህዝብ በማስተዋወቅና ወደ ሀብትነት በመለወጥ ለወጣቱ የስራ እድል መፍጠር ይጠበቅብናል። በየአካባቢያችን ያሉትን የቱሪስት መዳረሻዎችን ለህብረ ብሔራዊ ትስስርና ለወል ትርክት እና ለኢትዮጵያ የብልጽግና ጉዞ ትልቅ ግንባታ ሆኖ እንዲጠቅመን አድርገን ማዘጋጀት ይጠበቅብናል። አራተኛው ወጣቶቻችን በቴክኒክና ሙያ ትምህርት ቤት ገብተው እንዲማሩ የአምስት ሚሊዮን ኮደር አይነት ፕሮግራሞችን እንዲያጠናቅቁ በማድረግ መካከለኛ ባለሙያዎችን በብዛት የመፍጠር ስራችንን ማቀላጠፍ ነው። እነዚህ መካከለኛ ሙያተኞች በሀገር ውስጥም ሆነ በውጭ ሀገር ለማሰማራት ለመሰማራት እንዲችሉ ሆነው መቀረጽ ይገባቸዋል። ተደራጅተው እንዲሰሩ ድጋፍ ልናደርግላቸው ይገባል። አደረጃጀታቸው የነገዎቹን ኢንዱስትሪዎች ታሳቢ ያደረገ መሆን ይገባዋል። ስራ ብለን ለምንጠራው ነገር ያለንን የተዛባ አመለካከት በማረምና ሙያዎቻችንን ሁሉ ወደ ስራ እድል በመቀየር ወጣቶቻችንን የስራ ሰዎች ለማድረግ ተግተን መስራት ይጠበቅብናል። በአጠቃላይ ከተሞቻችን የብልጽግና ተምሳሌቶችና ማዕከላት እንዲሆኑ በሚያደርጉ ተግባራት ላይ ትኩረት እናድርግ። በ አስራ አንደኛው ፎረም ስንገናኝ በዚህ ረገድ የተጓዝነውን እርቀት እንገመግማለን። በመጨረሻም ረጅም ጉዞ በማድረግ በዚህ ዝግጅት የተሳተፋችሁና ለዝግጅቱ ድምቀት ስኬታማ ስኬታማነት የሚጠበቅባችሁ ሚና በሚገባ ለተወጣችሁ ክልሎችና የከተማ አስተዳደሮች የአክብሮት ምስጋናዬን በፌዴራል መንግስትና በራሴ ስም ለማቅረብ እፈልጋለሁ። በአስረኛው የከተሞች ፎረም 143 ከተሞች ተሳትፈዋል። በተቀመጠላቸው መስፈርት መሰረት በምድብ ተከፋፍለው የተሻሉ የተባሉ ከተሞች ምርጫና የእውቅና ስነ ስርዓት ተካሂዷል። በነበራቸው ተሳትፎ እውቅና ማግኘታቸው ለበለጠ ስራ የሚያነሳሳ መሆኑን የተሳታፊ ከተሞች ልዑካን አስታውቋል። እኛም የተለያዩ ተሞክሮዎች ይዘን መጥተናል። በተለይ ከኮሪደር ልማት ጋርና አገልግሎት ማዘመን እንደኛ ከተማ ከሁሉም ከኢትዮጵያ ከተሞች ሀያ ሁለት ከተሞችን ቀድሞ በማስገባት ወደ አገልግሎቱ ማዘመን ቀዳሚ ነው ማዕከላዊ ኢትዮጵያ። ስለዚህ በዛ ዘርፍ ላይ በኦንላይን አገልግሎትም ወደ 11 ከተሞችን አስገብተናል። ይሄ ለኛ ከሌሎች ከተሞች ትልቅ ተሞክሮ የሚሆን ነው። ብዙ ከተማ በአንዴ በማስገባት ኦንላይን በአንድ ጊዜ በማስጀመር የእኛ ከተማ ከሌሎች ከተማ ትንሽ የተለየ ተሞክሮ ይዞ ቀርቧል። እንዲሁም በኮሪደር ልማት ላይ ኦልሞስ በሰባት ከተማ የኮሪደር ልማት ስራዎቻችን አጠናክረን ቀጥለናል። ከዛም ክልል ማዕከል ከተሞች በተጨማሪ ሌሎችም ፈርጅ ሶስት ትንሽ ከተሞችም የኮሪደር ስልማት እየተገበሩ ነው። እነሱን ተሞክሯቸውን አምጥተው ያሳዩበት ሁኔታ ነው ያለው። ከተሞች ፎረም ላይ የነበረ ሁኔታ ከፎረሙ እቅድ አውጣት ጀምሮ የቀደሙ እቅድ ህግና ደም መመሪያ ላይ ሆኖ የነ ከተማ የሰራቸዋን ለመርካን ተሞክሮ የሚሆኑ ነገሮችን ማቀናጀት፣ ያንን ማቀናጀት በሰውንም ማቀናጀት ስርዓቱን ደግሞ ጠብቆ የሚሰራን ሰው ማዘጋጀትና በተዘጋጀ ደግሞ ለከተማ ለተሞክሮ በተቀረው መሰረት ከተማዋን ጊዜ መንፈቅደውና ሁሉም የራሱ ሙቀትን ጨምሮ ከተማ የሰራችንም ከተማ ነክ ልማቶችንም በአግባቡ እስከ መጨረሻ ሰዓት ድረስ ጠብቆ ማቅረብ መቻላችን ነው እና ተሞክሯችንም የነበረው ዋነኛነት የከተማ ኮሪደር ልማት በአንድ ወርስ ባልሞላ ጊዜ ቀና ሌት አመራሩ ባለሀብቱ ተቀናጅቶ የ10 ኪሎ ሜትር መስራት እና በአንድ ወር ባል ተመስግቶ ማጠናቃችን ትልቁ ልዩ አፈጻጸም ነበረ። ሁሉም ቦታ ኩሬት ሰርቷል፣ ግን የፈጻም ተካን ይለይ ነበረ። ባለፉት 2016 እና 17 አመተ ምህረት በተከናወኑ የልማትና የመልካም አስተዳደር ስራዎች የፌዴራል ከተማና መሰረተ ልማት ሚኒስቴር ባዘጋጃቸው የመወዳደሪያ መስፈርቶች ማለት ነው። በሲቲ ማርኬቲንግ ከተማዋን ለማስተዋወቅ ከተማዋን ያላትን ምቹ ሁኔታዎችን ገጽታዋን ይበልጥ ለተቀረው ዓለም ለማስተዋወቅ እንዲረዳ እንዲረዳ እዚህ ሰመራ ሎጊያ ተገኝተን በተገቢው መልኩ ከተማዋን ስናስተዋውቅ ቆይታ አድርገናል። አራት ጂ ፕላስ ፋይ ወይም ባለአምስት ፎቅ ፎቅ የነበረና ሀያ ሰባት ብሎኮችን በአራት ወር ውስጥ ቀንና ሌሊት በመስራት ይህንን በተለይም የራሳችን የሆነ አዳማኝ በስም ግሩፕ የመሰረት ነው ድርጅት አለ የመዘጋጃ ፍሬዳደር ነው እሱ ኮንትራክተር ሆኖስ ና ሶርስ አድርጎ መስራቱ እነዚህን ሀያ ሰባት ብሎኮች ጂ ፕላስ ፎር በአራት ወር በልዩ ቴክኖሎጂ ና በልዩ አሰራር አመራር ና ክትትል ቀና ሌቱ መስራታ ሀያ አራት ሰዓት መስራታችሁን ሰባት ቀና አራት ቀን መስራቱ አንደኛው ልዩ የሚያደርገን የከተማ ቤቶች አቅርቦት ላይ አፈጸም ነበረ። ሶስተኛው የአንድ ማካል አገልግሎት መሶብ የዘመናዊት ማድረግ ነበር እና ከተሻለ ፊትም በማከሉተኛ ከተማ ነበረ የነበረው ያንን ደግሞ በተሻለ አደራጀት እና በተሻለ ሁኔታ ከወረዳ ክፍለ ከተማና ከተማ ደረጃ አድርጎ ያንን መተግበር መቻላችንና ያን አገልግሎት ለብርሶ ጠቃሚ ማድረግ መታችን ሶስቱ ነገሮች ዋና ዋናዎቹ ነበሩ። ሶ አራተኛው ለምን ስራ አብዛኝት ቴክኖሎጂ ነበር። ቴክኖሎጂም የሞዴል እንዳገርታም የቴክኖሎጂ ሞዴል አዳማ ነበረችን። ያንን ቴክኖሎጂነቱን ቴክኖሎጂነቱን መሳሪያ ነው በመንግስት አገልግሎቶችና በመንግስት አገልግሎት አቅርቦቹ ላይ አግብተ መጠቀማችንና አሁን ያለበት ቴክኖሎጂው እየጨመረ መሄዳችን እነዚህ ዋና ዋናዎቹ የትኩረት ልምዳችን ብለን ነበር እናካፍላለን ብለን ይመጣል እየተሳክቶልናል። እንደማከላይ ክልል ታርጌት አድርገን የተነሳ ነው ሀያ ከተሞችን እናሳትፋለን ብለን ነው። በዛው መሰረት ሀያ ከተሞችን አሳትፈናል። እኒህን ሀያ ከተማ ስናሳትፍ በክልል ደረጃ የአብይና የቴክኒክ ኮሚቴ በማዋቀር ከቢሮ ኃላፊ ጀምሮ የሚመራበት ስርዓት ነው የተዘረጋው። ከዛም ባለፈ 12 የቴክኒክ ኮሚቴ ያለ ከሶስት ወር በፊት ሁሉንም ከተማ እየዞረ አሁንም ከተማ ቅድመ ዝግጅታቸውን እየገመገመ ቅድም ክትትል እያደረገ የተመራበት ነው እና ሁሉም ከተሞች እዚህ ላይ ተሳትፈዋል። ቡታጅራ በከተሞች ፎረም ታሪክ በተደጋጋሚ ልምድ ያላት ከተማ ናት። ለአብነት የቅርቦቹን እንኳን ብናስታውስ በባህር ዳር በነበረው አምስተኛው የኢትዮጵያ ከተሞች ፎረም ሶስተኛ የወጣች ናት። በስድስተኛው ድሬዳዋ ላይ አንደኛው የወጣች ናት። በሰባተኛው ጎንደር ላይ ሁለተኛው የወጣች ናት። በዘጠነኛው ደግሞ ወላይታ ሶዶ ላይ አንደኛው የወጣች ከተማ ናት። ዛሬ ደግሞ በአፋር ክልል ሰመራ ሎጊያ እንደዚሁ አንደኛው ወታ ነው ያጠናቀቀችው። ይሄ የሚያሳየው ከተማዋ በፈጣን የእድገት ምዕራፍ ውስጥ በአስደናቂ የእድገትና የብልጽግና ጎዳና ላይ እንደምትገኝ ማሳያ ነው። ቡታጅራ የምትታወቅባቸው በርካታ ነገሮች አሉ። ከሁሉም ከሁሉም ቡታጅራ ሰላሟ ነው። የሰላም ስገነት የሰላም አብነት ተብላ የምትጠራ ከተማ ናት። የዘቢዳሯ ፈርጥ ተብላ የምትታወቅ ከተማ ናት። ህዝቦቿ ሲበዛ ስራ ወዳድ፣ ልማት ወዳድ ናቸው። በባለፉት ዓመታት በኢኒሽቲቭ በክልልም በፌዴራልም የተሰጡ ኢኒሽቲቮችን በተግባር የተወጣች ከተማ ናት። ለአብነት ያክል በኮሪደር ልማት ሁለት ሰዓት ባልሞላ ጊዜ ውስጥ አንድ መቶ አንድ ሚሊዮን ብር የከተማው ማህበረሰብ ማዋጣት የቻለበት ነው ይሄ የሚያሳየው የነቃ ተባባሪነት ያለበት ለልማት ሲባል እጁ ሚታጠፍ ማህበረሰብ እንደሌለና የነቃ የህብረተሰብ ተሳትፎ ያለባት ከተማ መሆኗን የሚያሳይ ነው ሌላው በአራቱም የመግቢያ በሮቿ አስፋልት መንገድ ያላት ለጥያ አለም አቀፍ መካነ ቅርስ በቅርብ ርቀት የምትገኝ ለሞጆ ወደብ በቅርብ ርቀት የምትገኝ ለዘዋይ ሀይዌ መንገድ በጣም በ48 ኪሎ ሜትር በቅርብ ርቀት የምትገኝ ማዕከላዊ ኢትዮጵያ ክልል አሉኝ ከሚላቸው ሞዴል ከተሞች የመልካም ስም ባለቤት የሆነች ውብ ምርጥ ከተማ ናት ቡታጅራ ልምዱን መስጠት ከተሞችንም ማብቃት እኛም ልምድ መቀበል ነበር የመጣ ነው። የልምድ ውጤት ነው። ትክክለኛ የከተማ እውቅና በስራ ውጤት ማረጋገጥ ነው የሚል ነገር ይሄ በሚገባ አቅና፣ በሚገባ መምርተናል፣ በሚገባ ለዛሬ ፍጻሜ ያደርሰን እግዚአብሔር ይመስገንና ለዛሬ እውቅና ለአዳማ ከተማ የእውቅና የዋንጫና ሌሎች ልማት የማግኘት ደረጃ ደርሰናል። እኛ ስንባል ልምድ ብቻ መስጣል ነበር፣ እኛም ልምድ እንወስዳለን ብለን መተናል። እርግጥም ወስደናል። በተለይም የከተማ ቅንጅት መሰረት ክንልማት ቅንጅት በሚልና እንደዚሁም ገጠርና ከተማ ማሳሰር ወይም ከተማ ከተማ ማሳሰር ላይ ቀጣይ ልንሰራባቸው የሚል ስራዎች ጅምሮች አሉ ግን ሌሎችን ባሳካ ናቸው። ልክ ጅምሮች አሉ ስራዎች አሉ። እነዚህ የሰራቸው ከነሱ ጋር ተቀና ግን ስርአት ማድረግ አደራጀት ህገ ማቀፍ እንዲኖር ማድረግ አደራጀት መፍጠር ስርአቱን መበጀትና ቀጣይነት አንድ ወቅታዊ ግዳ እንዳይሆን ተካታይነት እንዲኖር የማድረግ ስራዎቹ ቀጣይን ልናስብበት እና ልንተገበል ምግባና ልንቀጥል ግን ልተሻለ የሚቀጥለውን ማድረግ። ሁለተኛም የሚቀጥሉትን ፎረሞች ከዜዎችም ውድድሩን ዋነኛው ዓላማ ሁሉ ጊዜ መሸነፉ አይደለም። ልታስተምርበት ወይ ራስም ፈተናዎች ተፈትነ የአመራር ጥረት የመንግስትንም ጥረትና አመራር አቅጣጫ ተቀብሎ ተግብሮ ሁሉ ጊዜ የልምድ ማእከልነትና ሌሎች ማስተማር ራስን ማውጣት ራስን ማውጣት ብቻ ሌሎችን ማውጣት ዓላማችን በቀጣታይ በቀጣታይ አይነት ማድረግና ግባችን አዳማ ማልማት ሌሎችንም ኢትዮጵያ ማልማት ነው በሚል የከተሞች ማልማት ነው ይቀጥላለን፣ የሚል ተስፋ አለኝ። የኛ ከተሞች ያው ዝግጅታችን ከሶስት ወር በፊት የጀመረ ስለሆነ ወደ አምስት ከተሞች ከነበሩን ከአስራ ሁለት ምድብ አምስቱ አሸናፊ ከኛ ክልል ነው። በምድብ ሁለት ላይ ሆሳና ሁለተኛ ነው የወጣው። በምድብ ሶስት ላይ ሁለት ከተሞችን ያስገባ ነው። ቡታጅራ አንደኛ ነው። ወልቂጤ ሶስተኛ ነው። በምድብ አራት ካታጎሪ ሁለት ከተማ ነው። ኢንሴኖ አንደኛ ነው። ዓለም ገበያ ሁለተኛ ነው። ይሄም ውጤት ሊመጣ የቻለው የቴክኒክ ኮሚቴና ከላይ ከቢሮ ኃላፊ ጀምሮ የአብይና የቴክኒክ ኮሚቴ በቅርብ ይሄን ነገር እየተከታተሉ ድጋፍ ስላደረጉ ነው። አስረኛው የከተሞች ፎረም ሲጠናቀቅ ከሁለት ዓመት በኋላ ለሚካሄደው የከተሞች ፎረም አዘጋጅ ከተማ ተመርጧል። በ2020 ለሚካሄደው የከተሞች ፎረም የአሶሳ ከተማ በአዘጋጅነት ተመርጧል። አስረኛውን የከተሞች ፎረም በተመለከተ ያዘጋጀነው ጥንቅር የተከታተላችሁትን ይመስል ነበር። የፕሮግራሙ አዘጋጅ ተመስገን ዳረጎት ነኝ። በቀጣይ ሳምንት ከሌላ ፕሮግራም ጋር መልሰን እንገናኛለን። እስከዚያው መልካም ሳምንት።